ወዴት ልጠጋ ወዳንቺ እሮጣለው ጠዋት በማለዳ እናቴ እያልኩኝ ለማምለጥ ከፍዳ ከኃጢያቴ ክምር ወጥቼ ልጸዳ ወዴት ልጠጋ ወዴት ልጠጋ በዓለም ስነዳ እናቴ የሆንሽኝ የምሕረት ጸአዳ የሰላም ግምጃ ቤት ማምለጫ ከእዳ ወዴት ልጠጋ እንደ ቦይ ስነዳ ወዴት ልጠጋ እንደ ቦይ ስነዳ የምሕረት ትርፌ የመንገድ የራቤ ርሻየራቤ መርሻ ነታ ምስው ነሽምወሻ የልጅሽ ሞት ኃጢአትን ሰቀለ። ወዴት ልጠጋ ብሎ ያፈረ የት አለ? ወዴት ልጠጋ ብሎ ያፈረ የት አለ? ወዴት ልጠጋ ብሎ ያፈረ የት አለ? በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። ውድ የአብያ ቲዩብ ተከታታይ ቤተሰቦቻችን እንግዲህ ተከታታይ የሆነውን ግጥሞቻችን እያቀረብን ነው። በዛው መሃል ደግሞ ትምህርትም መዝሙርም የአውደ ምሕረት ዝማሪዎች እየተለቀቀበት ነው። እና ይህንን ቻናል ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱን ስንል በለው ለእግዚአብሔር ስም በጽሁፍና እንጠይቃለን ማለት ነው። ዛሬም አዲስ ግጥም ስነ ጽሁፍ ይዘን መተናል። እንግዲህ አሁንም በዝማሬ ነው የምንጀምረው። ዘማሪት ታደለች ደጉ አለች ማለት ነው። ቀጥታ ትጀምርልንና ወደ ግጥም እንሄዳለን። የልቤን ሁሉ ለማላማከ እመቤቴ ሆይ ካንቺ መጠጊያው ለደካ ሐዘን ጭንቀቴ የምረሳፍጅ የልቤን ሁሉ ለማላማክት እመቤቴ ሆይ ካንቺ በቀር ለደካ ማውሰብ መጠጊያው ኮ ልጅሽ ሐዘን ጭንቀቴ የምረሳፍች ወዴት ልጠጋ ወደ አንቺ ሮጣለው ጠዋት በማለዳ እናቴ እያልኩኝ ለማምለጥ ከፈዳ ከአጥያቴ ክምር ወጥቼ ልጸዳ። ወዴት ልጠጋ? ወዴት ልጠጋ በዓለም ስነዳ እናቴ የሆንሽኝ የምህረት ጻዳ የሰላም ግንጃ ቤት ማምለጫ ክዕዳ። ወዴት ልጠጋ እንደ ቦይ ስነዳ ወዴት ልጠጋ እንደ ቦይ ስነዳ የምህረት ትርፌ የቃል ኪዳን ቤቱ የአዳም ተስፋ ማርያም እናቱ፣ ሕግ እየፈረሰ ሲጠፋ መብራቱ ዘመን ቆጠረለት በተስፋ ጽናቱ። ወዴት ልጠጋ ሲል አዳም ከሕይወቱ ትእዛዝ አጥፍቶ ሲበጠስ ህትብቱ አንቺ ተስፋ ሆነሽ ልጅሽ መሰረቱ ኪዳነ ምህረት ደረሽ አዛኝቱ ኪዳነ ምህረት ደረሽ አዛኝቱ

የሰው ልጅ ተቀጣ ለሆዱ ተገዝቶ ፈጣሪውን ሲያጣ፣ የተስፋው ብርሃን በአንቺ ፀሐይ ወጣ። ማኅደረ መለኮት ማምለጫ ከቁጣ የሰለሞን እርግብ የምህረት እጣ ማኅደረ ለምለም የሰው ልጅ መክበሪያ ድንግል እመቤቴ የአምላክ ማደሪያ፣ ከአንቺ በስተቀር የአዳም ልጅ ወደ ማን ይጠጋ? ኢየሱስ ክርስቶስ መድኃኔ አለም አልፋና ኦሜጋ ልጅሽ አማኑኤል ስላለ ከኛ ጋር ከፍርድ አመለጠ አንቺን የተጠጋ

ስደክም ብርታቴ ውዳሴሽ ጽናቴ ለጨለማው ሕይወት የተስፋ መብራቴ ለጌታዬ እናት ለጌታዬ እናት ድንግል እመቤቴ ለጨለማው ሕይወት የተስፋ መብራቴ ለጌታዬ እናት ድንግል እመቤቴ ኪዳነ ምህረት የአዲስ ኪዳን ቤቴ ወዴት ልጠጋ ሲደክም ጉልበቴ ከአንቺ በስተቀር የታለ ብርታቴ የመድኅን ዓለም የፍቅር ሕይወቴ ውዳሴው ሲጠፋ መብራቴ ወደ አንቺ ተጠጋው ሲበጠስ ህትብቴ የመላእክት እህት የቅዱሳን ካባ የካህናት ጥምጣም የፍቅር አበባ የብሉይ መደምደሚያ የሐዲስ ኪዳን አንባ ስምሽን እየጠራ ከእምነት ያነባ ነፍሱን አስመለጠ ከሲኦል ሳይገባ። ወዴት ልጠጋ ወዴት ልጠጋ ያለ ሁሉ ግራ የተጋባ፣ ነፍሱን አስመለጠ ከሲኦል ሳይገባ፣ ወደ አንቺ እየሮጠ ወደ ገነት ገባ። እናትነትሽን አድርጎ ማህደር ሰገባ እናትነትሽን አድርጎ ማህደር ሰገባ። ዋሴ ነሽ ለኔ ድንግል እናቴ ድንግል እናቴ ስምሽ ጠበቀኝ ከልጅነቴ የመላእክት እህት፣ የቅዱሳን ካባ፣ የካህናት ጥምጣም፣ የፍቅር አበባ፣ የብሉይ መደምደሚያ፣ የአዲስ ኪዳን አንባ ስምሽን እየጠራ ከእምነት ያነባ ነፍሱን አስመለጠ ከሲኦል ሳይገባ ወዴት ልጠጋ ወዴት አደር ሰገባ ተስፋ ተነገረ፣ በቃል ኪዳን ውሉ በአንቺ ተፈጸመ፣ የብስራት ወንጌሉ ስንዱ እመቤት ማደሪያ ለቃሉ ብፅዕት ቅድስት እናት ነሽ ለሁሉ። ወዴት ልጠጋ እያለ በልቡ አንቺን የያዘ ይሳካል ሐሳቡ ማዕበሉ በዝቶ ቢያይልም ወጀቡ የተስፋ ቤት አንቺ የተስፋ ቤት አንቺ የወንጌል ገንዘቡ፣ የምህረት ቃና የሰማይ ቀለቡ ያምን ተመግቦ ምስጋና ምግቡ የምድር ማር የሥጋ ወጀቡ አንቺን የተጠጋ ተወገደ ረሃቡ አንቺን የተጠጋ ተወገደ ረሃቡ። ላዘንኮይ ለኔ ደስታዬ ነሽ ደስታዬ ነሽ ያረጋጋችኝ ፈጥነሽ ደርሰሽ ስነሻባል የሚቀድስ የሚቀድስ ከሞት ወደ ሕይወት የሚመልስ። ተወገደ ረሃቡ፣ አንቺን የተጠጋ ተወገደ ረሃቡ። ስምሽን ለመጥራት ከቅዱሳን ተርታ ከቤተ መቅደሱ ከከበረው ቦታ ድንግል እመቤቴ የሆንሽኝ አለኝታ ከንስሳቱ ጋጣ ከሌለበት ደስታ ጌታን ወለድሽው በእንሰሳት ቦታ ጌታን ወለድሽው ወለድሽው በእንሰሳት ቦታ እንደ ነገስታቱ ንጉስ ነኝ ያላለ ልጅሽ መድኃኒዓለም ሕይወት እያደለ መስቀል ተሸክሞ ፍቅር እየተከለ ደሙን አፈሰሰ ልጄ ልጄ እያለ ሥጋውን ቆረሰ ክፋትን ሰቀለ ግራ የተጋባ ወዴት ልጠጋ ያለ በአንቺ እናትነት ሕይወትን ታደለ የልጅሽ ሞት ኃጢአትን ሰቀለ ወዴት ልጠጋ ብሎ ያፈረ የት አለ። ወዴት ልጠጋ ብሎ የመንገድ ስግ የራቤ ምርሻ የራቤ ምርሻ ለታመመ ሰው ነሽ መፈወሻ። የተማስንሽ በስምሽ አምኖ በስምሽ አምኖ ማን አፍሮ ያውቃል ፊትሽ ለምኖ። የልጅሽ ሞት ኃጢአትን ሰቀለ። ወዴት ልጠጋ ብሎ ያፈረ የት አለ? ወዴት ልጠጋ ብሎ ያፈረ የት አለ? ወዴት ልጠጋ ብሎ ያፈረ የት አለ? ስምሽን ለመጥራት ስምሽን ለመጥራት ከቅዱሳን ተርታ ከቤተ መቅደሱ ከከበረው ቦታ ድንግል እመቤቴ የሕይወት አለኝታ ከእንስሳቱ ጋጣ ከሌለበት ደስታ ጌታን ወለድሽው በእንሰሳት ቦታ እንደ ነገስታቱ ንጉስ ነኝ ያላለ ልጅሽ መድኃኒዓለም ሕይወት እያደለ መስቀል ተሸክሞ ፍቅር እየተከለ ደሙን አፈሰሰ ልጄ ልጄ እያለ ደሙን አፈሰሰ ልጄ ልጄ እያለ ሥጋውን ቆረሰ ክፋትን ሰቀለ ግራ የተጋባ ወዴት ልጠጋ ያለ በአንቺ እናትነት ሕይወትን ታደለ የልጅሽ ሞት ኃጢአትን ሰቀለ ወዴት ልጠጋ ወዴት ልጠጋ ብሎ ያፈረ የት አለ ወዴት ልጠጋ ወዴት ልጠጋ ያለ ያፈረ የት አለ? የልቤን ሁሉ ለማላማክ እመቤቴ ሆን ከአንቺ በቀር ለደካማው ሰው መጠጊያው ኮነሽ አዘን ጭንቀቴ የምረሳብን የልቤን ሁሉ ለማን ላማክር እመቤቴ ሆን ከአንቺ በቀር ለደካማው ስር መጠጊያው ኮነሽ አዘን ጭንቀቴ የምረሳብች ውድ የአብያ ወዴት ልጠጋ? ወደ አንቺ እሮጣለው ጠዋት በማለዳ እናቴ እያልኩኝ ለማምለጥ ከፍዳ ካጢያቴ ክምር ወጥቼ ልጸዳ። ወዴት ልጠጋ? ወዴት ልጠጋ በአለም ስነዳ እናቴ የሆንሽኝ የምህረት ጸአዳ የሰላም ግምጃ ቤት ማምለጫ ከእዳ። ወዴት ልጠጋ እንደ ቦይ ስነዳ ወዴት ልጠጋ እንደ ቦይ ስነዳ የመህ አንቺን መረጡ ከሲኦል ስላመለጡ